ከአርሰናል ጋር ስሙ በእጅጉ ሲያያዝ የከረመውና ከሰሞኑ ደግሞ ወደ ማንቸስተር ዩናይትድ ሊዛወር ነው የተባለው ስዊድናዊው የፊት መስመር ተጫዋች ቪክተር ዮከሬሽ እየተባባሰ የመጣት ንትርክ ውስጥ መግባቱ ተሰምቷል። ቪክተር ዮከሬሽ ከዚህ በኋላ ለስፖርቲንግ ሊዝበን መጫወት አልፈልግም በሚል አቋሙን ለክለቡ አለቆች አሳውቋል። ይህ ቅሬታ የማንቸስተር ዩናይትድ ጥያቄ እንዳይፋጠን ሆን ብላችሁ ተንቀሳቅሳችኋል በሚል የመጣ ነው ይባላል። ክለቡ ዝውውሩን በማዘግየት የተሻለ ገንዘብ ለማግኘት ያስባል ነው የሚባለው። ተጫዋቹ ባለፈው ዓመት በክለቡ እንዲቆይ የሚያግባባ ውይይት ሲደረግ ከአንድ ዓመት ቆይታ በኋላ በያዝነው ክረምት በ59 ሚሊዮን ፓውንድ መዛወር እንደሚችል ስምምነቱ ላይ ተቀምጧል የሚሉ መረጃዎች የወጡ ቢሆንም የክለቡ ፕሬዚዳንት ፌዴሪኮ ቫራንዳስ ይህን አስተባብለዋል። ለውል ማፍረሻ የተቀመጠውን 85 ሚሊዮን ፓውንድ የሚከፍል እስካልተገኘ ድረስ ስዊድናዊ ዋጥቄ እንደማይሸጥም ፕሬዚዳንቱ አሳውቀዋል። ይህም ንትርኩን እያባባሰው መጥቷል ነው የሚባለው የክለቡ ከፍተኛ ኃላፊዎች እንዳሉት ቪክተር ዮከሬሽ ራሱ በ85 ሚሊዮን ፓውንድ ውል ማፍረሻ ክለቡን መልቀቅ እንደሚችል ተስማምቷል። ተጫዋቹ ደግሞ አልተስማማሁም የሚሉት ነገር ሐሰት ነው ብሏል። በዚህም አሁን ላይ ተጫዋቹም ሆነ የክለቡ ሰዎች መተማመን አልቻሉም። ዮክሬሽን በእጅጉ ተበሳጭቷል ተብሏል። የፈለጋችሁትን አድርጉ እንጂ ከዚህ በኋላ ተመልሾ ለክለቡ አልጫወትም የሚል ማስጠንቀቂያ ሰጥቷል ነው የተባለው። ስዊድናዊው አጥቂ ቪክተር ዮከሬሽ በሁለት ዓመታት የስፖርቲንግ ቆይታው በ102 ጨዋታዎች 97 ጎሎችን አስቆጥሯል። በጎል ጨራሽነቱ የሚታወቀውን ይህን ተጫዋች ለማስፈረም ታዲያ በተለይ ማንቸስተር ዩናይትድ እና አርሰናል እየተፎካከሩ ነው። ማንቸስተር ዩናይትድ የተጫዋቹ ከፍተኛ ፈላጊ ሆኖ የተከሰተ ሲሆን፣ አርሰናልም የብንጃ ቤንጃሚን ሲስኮ ዝውውር ካልተሳካ ሊያስፈርመው ይፈልጋል ነው የተባለው። የሆነ ሆኖ ዥዋዥዌ የሚመስለው የቪክቶሪ ኩሬሽ ዝውውር ከእንግሊዝ ክለቦች በአንዱ አሸናፊነት ጉዳዩ መዘጋቱ አይቀርም የሚሉ ትንታኔ በስፖርት ባለሙያዎች በኩል እየተሰጠ ነው። ባለሙያዎች ታዲያ ለማንቸስተር ዩናይትድ ቀዳሚውን ግምት ሰጥተዋል። ይህ ማለት ተጫዋቹ በፖርቱጋል የመቆየት እድሉ የተሟጠጠ እንደሆነ ያመላክታል። አርሰናሎች ተመልሰው ገብተውበታልም እየተባለ ነው። የክለቡ ሰዎች ከቪክቶሪ ኩሬሽ ወኪል ጋር ተገናኝተው ተነጋግረዋል ተብሏል። ዮክሬሽ እና የስፖርቲንግ ሊዝበን ፕሬዚዳንት ግጭት ለአርሰናል ጥሩ ሁኔታ ሳይፈጥር እንዳልቀረ እየተነገረ ነው። አርሰናል ለቪክተር ዮክሬሽ የዝውውር ገንዘብ አቅርቧልም ይባላል። መድፈኞቹ 51 ሚሊዮን ፓውንድ ያስገቡ ሲሆን ስፖርቲንግ ሊዝበኖች ከሚጠብቁት ዋጋ አንጻር ዝቅተኛ ነው ተብሏል። በዮክሬሽ እና በስፖርቲንግ ሰዎች መካከል ንትርክ ያስከተለውም ይኸው የገንዘብ ማነስ ጉዳይ ነው። የሆነው ሆኖ ተጫዋቹ ወደ ማንቸስተር ዩናይትድ መሄዱ ዚላዊው የሪያል ማድሪድ የመስመር አጥቂ ሮድሪጎ በክለቡ የመቆየት ፍላጎት እንዳለው መናገሩን የስፔኑ ዝነኛ ጋዜጣ ማርካ አስነብቧል። ዘገባው እንዳለው ተጫዋቹ በክለቡ የመቆየት ፍላጎት እንደሌለው በተደጋጋሚ ጠቁሞ የነበረ ቢሆንም አሁን ከአሰልጣኝ ጃቢ አሎንሶ ጋር ተነጋግሮ ቅሬታው እንደሚፈታለት ስምምነት ላይ ደርሷል። ሮድሪጎ ከማድሪድ ቤት ደስተኛ አይደለም መባሉን ተከትሎ አርሰናል ተጫዋቹን ለማዛወር ከፍ ያለ ፍላጎት አሳይቶ ነበር ይባላል። የአርሰናል ደጋፊዎችም በዚህ ደስተኛ ነበሩ ተብሏል። እንዲሁም አርሰናል በገንዘብ ደረጃ ተዘጋጅቷል የሚሉ ዘገባዎች ጭምር በስፖርት ሚዲያዎች ተሰምተው ነበር። በሌላ በኩል ደግሞ አንዳንድ ሚዲያዎች የተጫዋቹ ጉዳይ አሁንም አለየለትም የሚሉ ዘገባዎችን ይዘው እየወጡ ነው። እነዚህ ተጫዋቹ ወደ አርሰናል ሊዛወር ይችላል የሚል እምነት ያላቸው ናቸው። ዘገባዎቹ እንደሚሉት የሪያል ማድሪድ አሰልጣኝ ዣቢ አሎንሶ አራት አራት ሁለት እና አራት ሶስት አንድ ሁለት አስተላለፍን በልምምድ ቦታ ላይ አዘውትሮ እየተ ተጠቀመ መሆኑን ተከትሎ ሮድሪጎ በማድሪድ ቦታ አይኖረውም እያሉ ነው። የሆነ ሆኖ አሁንም ሮድሪጎ ወደ አርሰናል አልያም ወደ ሌላ ክለብ የመዛወር እድሉ ሰፍር። ሲቲ ራሱን መልሶ ለመገንባት በቆራጥነት ሰርቷል። ይህ ደግሞ ካለፈው ጥር የጀመረ ነው። ክለቡ በተጠናቀቀ የውድድር ዓመት ያሳየው ያልተጠበቀ ድክመት ስብስቡን በአዳዲስ ተጫዋቾች እንዲያጠናክር አስገድዶታል። በጥር ወር ኦማር ማርሙሽን ጨምሮ ሶስት ተጫዋቾችን ያስፈረመው ሲቲ በአሁኑ ክረምት የዝውውር መስኮትም ደግሞ በአንድ ሳምንት ብቻ ሶስት ተጫዋቾችን አስፈርሟል። ይህ በቀጣይ የውድድር ዓመት አስፈሪነቱን መልሶ ለማምጣት ያለውን ፍላጎት በተግባር የገለጠበት ነው ይባላል። ማንቸስተር ሲቲ አዳዲስ ጉልበትና ተነሳሽነት ያላቸውን ተጫዋቾች ከመ ሰብሰብ ባሻገር ድክመት የታየባቸውን ነባር ተጫዋቾችንም እያሰናበተ ነው። ቀደም ሲል ባለ ግዙፍ ታሪኩን ኬቬን ዴብሮይንን የሸኘው ሲቲ አሁን ደግሞ በአንድ መቶ ሚሊዮን ፓውንድ ክለቡን ተቀላቅሎ የነበረው ጃክ ግሪሊሽ ከዚህ በኋላ እንደማይፈልገው ተረጋግጧል። ይህ ተጫዋች በተለይ በአስቶን ቪላ በነበረው ቆይታ ያሳየው ብቃት ሁሉም ክለቦች እንዲመኙት ሆኖ ነበር። ማንቸስተር ሲቲን በዚሁ ብቃቱ ነበር ያስፈረመው። ተጫዋቹ ሲቲን ከተቀላቀለበት 2021/22 የውድድር ዓመት ጀምሮ ድንቅ ነበር። ይሁንና ቀስ ያለ ምታተኛ ብቃቱ እየከደው አሁን አትፈለግም ለመባል ደርሷል። በተለይ በተጠናቀቀው የውድድር ዓመት እልም ብሎ ጠፍቷል ነው የሚባለው። ተጫዋቹ ከሲቲ ጋር ወደ ክለቦች ዓለም ዋንጫ ያልተጓዘ ሲሆን በቀጣይ ቀናት የሚያዛውር ክለብ ፈልግ የሚል ቀጭን ትዕዛዝ ተሰጥቶታል። ኤቨርተን እና ኒውካስትልም ተጫዋቹን ለማዛወር ፍላጎት አሳይተዋል ተብሏል። አዳዲስ መረጃዎች እንደ ደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።